አስጠኝ ይላል። ነገ ጠይቃአለው ሸምድድ ያልኩን ሸምድ ዳል በልቼ አለው። ሌሊቱን ሙሉ እኮ ታጠናው ነበርኩት። ሸምድዳል አትመልስ ብቻ። ጎሽ ለልጇ ስትል። እሺ እሺ። ወይኔ በፈጣሪ መልሱን እንዳው። ልጅ ለምን ነው እሺ ያልከኝ? እንደ ታሪክ እየነገርከኝ አይደል? እንደ ጎሽ ለልጇ ስትል ስትል ቀጥል እንደ ማለት ነው። እርፍ እንጂ ምሳሌያዊ አነጋገር እየጠየቅኩህ እኮ ነው። ጎሽ ለልጇ ስትል ዳሽ ምን ሆነች? መልስ እሱን። ወይ እንደዛ ነው። እንደ እውነት ለመናገር ግን እኔ አላየዋትም። እውነት አላየዋትም። እኔ እዚህ ከነፋዘር ጋር ቺል ምናን እያረግን ነበር። ፋሚሊ ታይም ነበር። ሳላይ ደግሞ ተማሪ አይደል? ሳላይ ደግሞ አንመለስለም። አዎ፣ ወይኔ ፈጣሪ፣ አላየዋትም ማለች ጎሽ ለልጇ ስትል ትወጋች። ስንቴ ነው የምነግርህ? እንደ ውጋት ውጋ። ይሄን አትመልስሽ ላይ በሰማይ ፈጣሪ ይሄን መልስ ነው እንዳይለኝ። ምንድን ነው ያሳቅህ አንተ ትልቅ ሰው? ሰማይ ላይ ኖረ ወይስ አርሶ አደር ነህ? ይቀልዳል እንዴ? ወይኔ ፈጣሪ ትግስቱን ስጠኝ። አንተ ድንጋይ ነህ። ቢያንስ የሆነ ተለቅ ያለ ድንጋይ ነው። ድድ ማስጫት ይሆናል ለስርዓቶች፣ እንጂ ሰው እንዴት የዚህ ነው ያህል ንጹሕ ይሆናል። ላማለኝ በሰማይ ወተቷን ማላይ ብዬ ስንቴ ነው የነገርኩ። ቆይ ቆይ ቆይ ቆይ ቆይ አድዋ የት ነው የሚገኘው? ታ ባንተ ቤት ከባድ ጥያቄ ጠይቀልብሁልካል አይደል? ምላሹ ራሱ ይላል ያሳ ኮ ፒያሳ እዚህ እህ እንደውም፣ ባለፈው ነው የተመረቀው። ኮፍተር ነው ደሞ የሚያደርሰው ጭራሽ ሙዚየም ነገረኝ። እንካሽ ወንድሜ፣ አንተ ማስጠናት ሳይሆን እንደ አዲስ ድጋሚ አፍርሰው መስራት ነው። እንደዛም ሆነ ከተመለስ ማለት ነው። እሺ